ባህር ዳር አፍንጫ ስር ሞት ሽረት ሆኗል። ወታደሮች ሻምበሎች ጭምር የተገደሉበት ከባድ ዘመቻ እንደነበር ታውቋል። የመከላከያ ሰራዊቱ ስለ ጎጃሙ ዘመቻና አመራሮች ግድያ በተመለከተ ሰፊ ማብራሪያን ሰጥቷል። በጎጃም ደቡብ ጎንደርና ሰሜን ወሎ ሰፊ ስፍራዎች ከትናንት አንስቶ ጠንካራ ውጊያ እየተደረገ መሆኑን ሪፖርቶች ጠቁመዋል። የመከላከያ ሰራዊት በጎጃም አዊና ደቡብ ጎንደር ከፋኖ ታጣቂዎች ጋር ውጊያ እያደረገ መሆኑን ቢገልጽ፣ የክልሉ የጸጥታ ኃላፊ ግን የጠላት እንቅስቃሴ እየተገደበ ነው የሚል አነጋጋሪ ምላሽ ሰጥተዋል። ይህ በእንዲህ እንዳለ በወሎ የሚገኝ የተፈናቃዮች ካምፕ ወደ ወታደራዊ ካምፕነት መለወጡ ተሰምቷል። በዝርዝር ተሰምቷአላቸውም በመጨረሻም ጦሩ እጁን ሰጠ። ከከፍተኛ ወታደራዊ መኮንኖች አፈንግጦ ሲያምጽ የነበረው ጦር ህወሓትን ይቅርታ ጠይቆ ገብቷል። ከጦሩ ይቅርታ ጀርባ ግን ብዙ ያልተነገሩ ጉዳዮች እንዳሉ ታውቋል። እነ ጄኔራል ዮሐንስ ወልደ ጊዮርጊስ ጆን መዴድ ሆን ብለው ለኩሰውታል የተባለው ተቃውሞ ጄኔራል ታደሰን የተዋጊዎች የጥቅማ ጥቅም ማስከበሪያን ደንብ ካስፈረሙ በኋላ አስቁመውታል። ጄኔራል ጆን መዲድ የጦሩን አመፅ ተገን በማድረግ ትግራይን የመቆጣጠር ዝግጅት ነበር ሲሉ ጣታቸውን ወደ አራት ኪሎ ቀስረዋል። እንመለስበታለን። የአዲስ አበባው ስር እያነጋገረ ይገኛል። ኢሳያስን ከስልጣን እንገረስሳለን ብለው የተነሱ ኃይሎች በመሃል አዲስ አበባ መታሰራቸው ተሰምተዋል። እስሩን ተከትሎ ቡድኑ መግለጫ አውጥቷል። ትሰሙታላችሁ እስራኤልና ሐማስ ያደረጉት የተኩስ አቁም ስምምነት እየጸና ያለ አይመስልም። ሁለቱም አካላት አንደኛው ሌላኛውን የተኩስ አቁም ስምምነቱን በመጣስ እየተካሰሱ ነው። እስራኤል ደግሞ በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመለሷን አስታውቃለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁኑ መደመጥ አለባቸው ያናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ

ባህር ዳር አፍንጫ ስር ሞት ሽረት ሆኗል። ወታደሮች ሻምበሎች ጭምር የተገደሉበት ከባድ ዘመቻ እንደነበር ታውቋል። የመከላከያ ሰራዊቱ ስለ ጎጃሙ ዘመቻና አመራሮች ግድያ በተመለከተ ሰፊ ማብራሪያን ሰጥቷል። በጎጃም ደቡብ ጎንደርና ሰሜን ወሎ ሰፊ ስፍራዎች ከትናንት አንስቶ ጠንካራ ውጊያ እየተደረገ መሆኑን ሪፖርቶች ተጠቁመዋል። የመከላከያ ሰራዊት በጎጃም አዊና ደቡብ ጎንደር ከፋኖ ታጣቂዎች ጋር ውጊያ እያደረገ መሆኑን ቢገልጽ፣ የክልሉ የጸጥታ ኃላፊ ግን የጠላት እንቅስቃሴ እየተገደበ ነው የሚል አነጋጋሪ ምላሽ ሰጥተዋል። ይህ በእንዲህ እንዳለ በወሎ የሚገኝ የተፈናቃዮች ካምፕ ወደ ወታደራዊ ካምፕነት መለወጡ ተሰምተዋል። የጎጃም ፋኖ ከፍተኛ አመራሮችን በባህር ዳር ዙሪያ ገደልኩ ሲል መከላከያ ሰራዊት አሳውቋል። ቢቢሲና የጀርመን ድምፅ በበኩላቸው ታጣቂዎቹ ከሰሞኑ ጥቂት የማይባሉ ከተሞችን መቆጣጠራቸውን ዘግበዋል። በአማራ ክልል ውጊያ የዕለት ዕለት ክስተት ከሆነ እንደ ዋዛ ሁለት ዓመት ጊዜ ተሻግሯል። እዚህም ሕብረተሰቡ ለከፋ ማህበራዊና ኢኮኖሚያዊ ችግር ተዳርጓል። ከሰሞኑም በክልሉ ውጊያዎች መቀጠላቸውን ነው ሪፖርቶች የሚያመላክቱት። የመከላከያ ሰራዊት ትናንት ባጋራው መረጃ በጎጃም በርከት ያሉ አካባቢዎች ላይ ጽንፈኛ በማለት በጠራው የፋኖ አማጽያን ላይ ከባድ እርምጃ መውሰዱን ገልጸዋል። በዚህም እርምጃ የቡድኑ ከፍተኛ አመራሮችን እንደገደለ የገለጸ ሲሆን የተማረኩ ጦር መሳሪያዎች እንዳሉም ገልጸዋል። 48 ጽንፈኞችን ገድዬ አርባዎቹን ማርኪያለው ያለው ያለው ሰራዊቱ ኦፕሬሽን ካካሄደባቸው አካባቢዎች መሃል አንዱ በምዕራብ ጎጃም ዞን ወንበርማ ወረዳ ቁጭ ቀበሌ ተጠቃሽ ነው። እዚህ አካባቢ በነበረው ውጊያ 13 የሚሆኑ ታጣቂዎችን እንደማረከ እንዲሁም በርካቶቹን እንደደመሰሰ ገልጿል። ሌላኛው ኦፕሬሽን በተደረገበት ባዊ ዞን በአንጃ ወረዳ አስም ቀበሌ 23 ታጣቂዎችን ሲገደሉ 19ኙ እንደቆሰሉ መረጃው ያትታል። መከላከያ ተደምስሰዋል ያላቸውን የፋኑ ታጣቂዎች በእንዲህ መልኩ ስም ዝርዝራቸውን አስቀምጧል። ቸኮል ዘመኑ የፋኑ መስራችና በእነሱ አደረጃጀት የሻምበላ አዛዥ፣ ቸኮል ክንዴ የፋኑ መስራችና የሻምበላ አመራሮችን ነው። ሆኖም ስለ እነዚህ የፋኖ አመራሮች ግድያ ከታጣቂዎቹ በኩል እየተባለ ነገር የለም። በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 የሚሆኑ ታጣቂዎችን እንደገደልና ስምንት የሚሆኑ ቆስለዋል ብሏል። ሰራዊቱ በዚህ ኦፕሬሽን ተደምስሰዋል ያላቸውን የፋኖ አመራሮች ስም ዝርዝራቸውን በእንዲህ መልኩ አስቀምጦታል። የፍቃዱ ቀለም ወርቅ ዳና ማርያም ሻምበል ዘመቻ ኃላፊ፣ ፌዴራል ፖሊስ የነበረ ሚኒሊክ ሙላት ሻምበል መሪ፣ እንዲሁም አንዱ አምላክ ማረለኝ ዘመቻ ኃላፊ ናቸው። የመከላከያ ሰራዊቱ በጎጃምና አዊ ቀጠናዎች እነዚህን የፋኖ አመራሮች ጭምር መግደሉን ነው ይፋ ያደረገው። ይህ በእንዲህ እንዳለ ሰሜን ወሎ ዞን ሀብሩ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ትልቅ ስጋት እንደፈጠረባቸው በመጠለያ ካምፑ የሚገኙ ተፈናቃዮች ለሪፖርተር ጋዜጣ ተናግረዋል። ላለፉት 3 ዓመታት አስከፊ የሚባል ቆይታ እንዳሳለፉ የተናገሩት ተፈናቃዮቹ ከሚያዝያ 2017 ዓ.ም ጀምሮ መጠለያ ካምፑ ወታደራዊ ማሰልጠኛ በመሆኑ ትልቅ ስጋት ፈጥሮብናል ብለዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ተቀይሯል ሲሉ ስማቸው እንዳይጠቀስ የጠየቁ ተፈናቃይ ከተጠቀሰው ጊዜ ጀምሮ ሰልጣኞች ስልጠና ሲወስዱበት ነበር ብለዋል። ስልጠናው ሲያልቅ የሰሜን ወሎ ዞን ሚሊሻዎች በግቢው መቆይታቸውን ጠቁመዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረን እየኖርን ነው ሲሉ ስጋታቸውን ገልጸዋል። በመጨረሻም ጦሩ እጁን ሰጠ። ከከፍተኛ ወታደራዊ መኮንኖች አፈንግጦ ሲያምጽ የነበረው ጦር ህወሓትን ይቅርታ ጠይቆ ገብቷል። ከጦሩ ይቅርታ ጀርባ ግን ብዙ ያልተነገሩ ጉዳዮች እንዳሉ ታውቋል። እነ ጄኔራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ ሆን ብለው ለኩሰውታል የተባለው ተቃውሞ ጄኔራል ታደሰን የተዋጊዎች የጥቅማጥቅም ማስከበሪያ ደንብ ካስፈረሙ በኋላ አስቁመውታል። ጄኔራል ጆን መዲድ የጦሩን አመፅ ተገን በማድረግ ትግራይን የመቆጣጠር ዝግጅት ነበር ሲሉ ጣታቸውን ወደ አራት ኪሎ ቀስረዋል። የህወሓቱ ወታደራዊ አዛዦች መሀል ለየዋልሉ አስቸግረዋል በሚባልላቸው ጄኔራል ታደሰ ወረደ ላይ ጫና ለመፍጠር ያስነሱትን የታጣቂዎች ተቃውሞ አስቁመውታል። የታጣቂዎቹን ተቃውሞ ሆን ብለው የፈጠሩ ናቸው የተባሉት ጄኔራሎች ጄኔራል ታደሰ ወረደ ላይ የፈለጉትን ጫና ከፈጠሩ በኋላ ተቃውሞውን በይቅርታ መግለጫ ዘግተውታል። የህወሓት ኃይል አዛዦች በጀኔራል ታደሰ ላይ ጫና ለመፍጠር የለኮሱትን ተቃውሞ ከቁጥጥራቸው ውጪ የመውጣት አዝማሚያ ማሳየቱን ተከትሎ በድንጋጤ ቀልብ ሰውታል ተብሏል። እነ ጄኔራል ዮሐንስ ወልደ ጊዮርጊስ፣ ጆን መዲድ ሆን ብለው ለኩሰውታል የተባለው ተቃውሞ ጄኔራል ታደሰን የተዋጊዎች ጥቅማጥቅም ማስከበሪያ ደንብ ካስፈረሙ በኋላ አስቁመውታል። ባለፈው ቅዳሜ ጄኔራል ታደሰ ወረዳ የተዋጊዎች ጥቅማጥቅም ማስከበሪያ ደንብ በችኮላ ካጸደቁ በኋላ ትናንት የህወሓት ታጣቂዎች አታጣቂዎች ተቃውሞ ቁሟል። እነ ጆን መዲድ ለኩሰውታል የተባለው ተቃውሞ በመቀሌ ከተማ የጀመረው የታጣቂዎች የጥቅማጥቅም ጥያቄ በትግራይ ለውጥ ኃይሎች ተጠልፎ ከእጃቸው ሊወጣ እያኮበኮበ ነበር። በህወሓትና በጄኔራል ታደሰ ወረዳ አስተዳደር ላይ ተቃውሞ ያላቸው የትግራይ ተቀናቃኝ ኃይሎች የታጣቂዎችን ተቃውሞ ደግፈው ቁመዋል። ይህ ታጣቂዎቹ ተቃውሞ እነ ጄኔራል ጻድቃን ገብረትንሳይ ወደ ተለሙት ህዝባዊ አመፅ እንዲሸጋገር ፓርቲዎችን ጨምሮ ጥሪ እያቀረቡ ነበር ይሁን እንጂ ጄኔራሎቹ ሆን ብለው ለኩሰውታል የተባለው የታጣቂዎችን ተቃውሞ ከእጃቸው ሳይወጣ አስቁመውታል። ቀናት አጀንዳነት ሳይሻገር የቀረው የህዋት ታጣቂዎች ተቃውሞ ትናንት እሁድ በመቀሌ ከተማ ሰማዕታት ሐውልት በመዝጊያ ፕሮግራም ተቋጭቷል። መቀሌ ከተማ ላይ ተቃውሞውን የለኮሰው አርሚ 22 ታጣቂዎች በሰማዕታት ሐውልት አዳራሽ ተሰባስበው ለህዋት ተቀናቃኞች ዛቻ ዘል መግለጫ ተዘግቷል። የአርሚ 22 ተዋጊዎች የለኮሱትን ተቃውሞ የዘገቡት ህዝባችንን በድለናል፣ ይቅርታ ይደረግልን ማለት መሆኑን የትግራይ ቴሌቪዥን ዘገባ ያመላክታል። ታጣቂዎቹ በተቃውሞ መዝጊያ አይደገመንም፣ ህዝባችንን ለመካስ ተዘጋጅተናል፣ ጥያቄዎቻችንን በዲሞክራሲ መብታችን እንጠይቃለን፣ ህዝባችንን ይቅርታ እንጠይቃለን በሚሉ መፈክሮች ዘግተዋል። ታጣቂዎቹ በመግለጫቸው ተቃውሞውን የቀሰቀሱትና ያስቆሙት በራሳቸው ተነሳሽነት እንዳላስቆሙት አስታውቀዋል። ይሁን እንጂ ተቃውሞ የተቀሰቀሰው በጄኔራል ታደሰ ላይ ጫና ለመፍጠር ሆን ተብሎ መሆኑ የተገለጸ ሲሆን የቆመበት መንገድም ይህን አመላካሽ ተደርጎ ተወስዷል። ጄኔራል ታደሰ በዋት በኩል ከሚነሳባቸው ሚና ያለመለየት ጥያቄ በተጨማሪም በትግራይ ለውጥ ኃይሎች በተመሳሳይ ሁኔታ ጥያቄ ይነሳባቸዋል። በእነ ጄኔራል ጻድቃን የሚመራው የትግራይ ለውጥ ኃይል ጄኔራል ታደሰ ወረደን ማስወገድ አማራጭ የሌለው የትግል ስልት መሆኑን መግለጻቸውን መዘገባችን ይታወሳል። የአዲስ አበባው ስር እያነጋገረ ይገኛል። ኢሳያስም ከስልጣን እንገረስሳለን ብለው የተነሱ ኃይሎች በመሀል አዲስ አበባ መታሰራቸው ተሰምተዋል። እስሩን ተከትሎ ቡድኑ መግለጫ አውጥቷል። በኢትዮጵያ ውስጥ የሚንቀሳቀሰው ብርጌድ ናአመዱ አመራሮች መታሰራቸው ታውቋል። የኤርትራን መንግስት የሚቃወመው ብርጌድ ናአመዱ የተሰኘው ንቅናቄ በቅርቡ ስያሜውን ኤርትራያን ብሉ ሪቮሉሽን ሙመንት በሚል ቀይሮ በይፋ ስራ መጀመሩ ይታወቃል። ይህ ድርጅትን በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመ የቆየ ሲሆን የድርጅቱ አመራሮች መታሰራቸው ተሰምቷል። ይህንን በተመለከተ የወጣው መግለጫ እንደሚገልጸው የታሰሩት ዮናስ መብራህቶም፣ ሀብቶም ገብረ ጻዲቅና ዘረሰናይ መለስ የተባሉ አመራሮች ናቸው። መግለጫው ሲጀምር እነዚህ ግለሰቦች የኤርትራን አምባገነን ስርዓት በመቃወም ለኤርትራውያን ዲሞክራሲ፣ ፍትህና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን ይህንን አላማቸውን ለማሳካተም ኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውን አስረድቷል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራያን ብሉ ሪቮልሽን ሙቭመንት ቢሮ እንዲከፍቱ ፍቃድ ከሰጠ በኋላ ይህንን እንዲመሩ በህጋዊ መንገድ የተመረጡ መሆናቸውን አስታውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር የዮናስ መብራቱ ደግሞ የፋይናንስ ኃላፊና ሀብቶም ገብረ ጻዲቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ፣ እነዚህ ሶስቱ ግለሰቦች በአስቸኳይ ከእስር እንዲ ሲለቀቁ ሁለተኛ፣ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግና፣ ሶስተኛ የኢትዮጵያ መንግስት በኤርትራውያን ላይ በኤርትራውያን አክቲቪስቶች እንቅስቃሴ ላይ መታሰር ማሳደድና መዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪውን አቅርቧል። ብርጌድ ናህመዱ ካለፉት ሶስት ዓመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ዲሞክራሲ ሰማያዊ አብዮት በሚል መጠሪያው ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማዋከብ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን፣ ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠማቸው ሀገራት ናቸው። እስራኤል በጋዛ ላይ የአየር ድብደባ ከፈጸመች በኋላ ወደ ተኩስ አቁም ስምምነቱ መመልሷን አስታውቃለች። የእስራኤል ጦር እሁድ ዕለት ሐማስ ስምምነቱን በግልጽ ጥሷል በማለት የአየር ድብደባ ከፈጸመ በኋላ በጋዛ የተኩስ አቁሙን ተግባራዊ ማድረግ ዳግም እንደሚጀምር አስታውቋል። በደቡባዊ ጋዛ የአየር ድብደባው የተካሄደው በራፋ ወደሚገኙ ወታደሮቹ አሸባሪዎች ጸረ ታንክ ሚሳኤልና ጥይት ተኩሰው ሁለት ወታደሮችን ገድለዋል ካለ በኋላ ነው ሐማስ ግን በእስራኤል ቁጥጥር ስር ባሉ ባሉ አካባቢዎች ስለተፈጠረ ግጭት ምንም እውቀት እንደሌለው አሳውቋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን ያስታወቀች ሲሆን በጋዛ የሚገኙ የሆስፒታል ምንጮች ደግሞ በጥቃቱ 44 ሰዎች ተገድለዋል ብለዋል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል ግን ጥሰት እየፈጸመች ነው በማለት እንዲህ አይነት ጥሰቶች የተኩስ አቁሙን ሙሉ በሙሉ ወደ ማፍረስ የሚገፉ ናቸው ሲል አስጠንቅቋል። የእስራኤል መከላከያ ኃይል እሁድ ማታ የተኩስ አቁሙ ዳግም ማክበር ጀመሩን ያስታወቀ ሲሆን ስምምነቱን እንደሚያከበር ነገር ግን ለየትኛውም ጥሰት ከበድ ያለ ምላሽ እንደሚሰጥ አስታውቋል። መግለጫው ቀደም ሲል ጦሩ ወደ ጋዛ የሚገቡ እርዳታዎችን ለማስቆም ያወጣው መግለጫ ተቀልብሶ ስለመሆኑም በቀጥታ የገለጸው ነገር የለም። ከአስር ቀን በፊት በአሜሪካ አደራዳሪነት የተጀመረው የተኩስ አቁም ስምምነት የመጀመሪያው ምዕራፍ ጦርነቱን ወዲያውኑ ማስቆም ችሎ ነበር።